ጽናት የልቤ ንግሥት እያልኩሽ፣ ከራሴ በላይ እየካብኩሽ፣ ምን በድዬሽ ነው እንደዚህ ያደረግሽ? ውስጤ ብዙ ጥያቄ አለ። ምን አድርጊያት ይሆን? ሳላቅ የሰራሁት በደል ይኖር ይሆን? ብቻ ብዙ ብዙ። ግን በቃ ለአንዴና ለመጨረሻ ጊዜ ጥያቄን እንድትመልሽልኝ ይፈልጋሉ። ናሜ ዛሬ ወግ ማድረግ እፈልጋለሁ። እንውጣ። ዊ ምሩ ዛሬ እንኳን ድክም ወክ ማድረግ መንፈስን ያድሳል። ተሌለ መንፈስ ቆይ ደግሞ መንፈስ ገባ እዚህ ቤት ውይ ነው የሚያትቀልድብኝ ዛሬ ደብሮ ነው ያልኩት። ቆይ ጽናት የለችም ነበር እንዴ? ያው በላው አንዴ ማለት የት ሄዳ ነው? ጽናትም አለች ግን በድኗ ነው ያለው። የድሮዋ ሳቂታዋ ተጫዋቿ ጽናት ሳትሆን የምታክዟ ጽናት ነው ያለችው። እሷ ልጅ ቆይ ምን አቃሎ ያስጠላል። ግን ደግሞ ፍቅር ለሚወድት ሰው መስዋዕት መሆኑን አምናለሁ። አይ ምሩ፣ አሁን እንኳን በኪራ ምክንያት አይመስለኝም። ኪራ እራሱ የተቀያየረችብኝ ነው ምናምን ብሎ በጣም ከፍቶ ትንሽ ነገረኛ ነበሩ። ይውልሽ ምሩ፣ ወንድ ልጅ ካፈቀረ በቃ በጣም ጅል ነው የሚሆኑ። ይሄ የልብ ስብራት በሴት ይብሳል ምናም የሚባለው ነገር ውሸት ነው። በቃ በወንድ ይብሳል። እንዴት ሴት አትጎዳም? ማነው እንደዚ እንደዛ ያለው? እሱማ ልክ ነሽ ግን ወንድ ልጅ ካፈቀረ አፈቀረ በቃ ደንቆሮም እውርም ነው የሚሆን። ምክንያቱም ይኸውልሽ ወንድ ልጅ ለማፍቀረ በጣም ረጅም ጊዜ ነው የሚወስድበት። ካፈቀረ ደግሞ በቃ ጅልም እብድም ነው የሚሆን። እንዲሁም ሰምተሽ መታቂ ከሆነ ማለት ነው በፍቅር ያበደ ወንድ እንጂ በፍቅር ያበደች ሴትኔ በበኩል አይቻልም አላውቅም። ኪራ አስቀይሟት ይሆን እኔ እንጃ። ብቻ አባቷ ከሄደ ጀምሮ ልክ አይደለችም ግን ደግሞ እየተዋደዱ መለየት በጣም የሚያስጠላ ስሜት አለ። ሁሉም በየፊነው ተጎጂ ነው። ለሰው የምንሰጠውን ፍቅር መመጠን ካልቻለን መጨረሻው እንደማያምር የታወቀ ነው። አንዳንድ መስዋዕትነቶች እኮ አብሮ ሲከፈሉ ደስ ይላል። እንደዛማ ከሆነ ራስ ወዳድነት ነው የሚሆነው። ማለቴ ሰውን እያወቅሁ ወደ ስቃይ ህይወት መጋበዝ ራስ ወዳድነት ነው የሚሆነው። ይሄ ነው የሰው ልጅ ይበልጥ በተጨነቅልላቸው እና ባሰብንላቸው ቁጥር እንገፋቸዋለን ማለት ይሄ ሊቀርብሽ የሚመጣ ሰው እንደመግፋት ማለት ነው። ብቻ ሁላችንም አንዳችን በሌላችን ጫማ ካልቆምን በቀር ምን እንደምናስብ እናቅ እንጂ። አንቺን ሳይሽ ቅን ልቦና እንዳለሽ ታስታውቂያለሽ። አይዞሽ፣ ጥሩ ባል አምጥቼ ነው የምደርሽ። ኧረ እኔ አሁን ላይ ዝግጁ አይደለውም ጋሼ። እንደው ከሄዳ ሆኖ ነው እንጂ የሰማሁት ክብሮምን ቢሆን ስለ አንቺ ደግ ነገር ሲያወራ ሰምቻል። እኔና ክብሮም እንደዛ ያሰብነው ነገር አልነበረም። ኧረ በጭራሽ። ሁለታችሁም አቀራረባችሁ ጥሩ ነው ጋሼ። በቃ ቡና ምናምን ላቀራርብ። አይ ሀሴት ቡና አጠጣ፣ አለርጂ አለባት፣ የቡና አለርጂ። አልተመቸሽም? እን ፍርፍር ካልሆነ እኮ አልወደም ስላልሽ ይቀረበለሽ። ቤታችን ሙሉ ነው እሺ፣ ቆንጆ ነው። በጣም በልቻለሁ። ውሃ ፈልጌ ነበር። የሚያመጣልኝ ሰው አለ? ችግር የሉ። ምን ያመጣልሻል? ምን አንተ ኪችን ልትገባ? አልገባኝም። ምን ችግር አለ? ወንድ ልጅ ኪችን አይገባም። ኪችን የሴቶች ነው። ሻምበል እኮ ወንድ አልወለደም። ለዛ ነው አንቺ እንዲያግብጠ ያሳደገሽ። አራታችንም ሴት ሆንበት፣ እንጂ እኔን እንደ ወንድ አድርጎ ቢያሳድገኝ ደስ ይለው ነበር። አሁንም እኮ ከአንዳንድ ነገሮች ውጭ እኮ እኛን ለመምሰል የቀረች ነገር የለም። ተመስናው ሆን ይዘልና ነው አዲስ እንግዳ መጣ እንዴ? አረ አልመጣም፣ ሀሴት ነው እንግዳው። ስትል ጊዜ እኮ እንደ ወንድ እኮ ናት ከአንቺ እየወራው እንደ ወንድ እንድልጅት ከሽሴን አልመጣች። ከእግዚአብሔር ይቀሪባል። ያችን የመሰለች ቆንጅዬ ልጅ እንደወንድ ወንድ። አይ ቆንጅና ነው እንኳን ተ ከአንቺ ትበልጥ። እሺ ምጣ፣ ሆነ ያመጣላት አለ። ሰላም ሰላም! ውድ የሰላም ቻናል ተከታዮች በሙሉ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እና ውድ ቤተሰቦች የቪዲዮ ሼር በማድረግ ጀምሩ እንዲሁም ቤተሰብ ያላችሁ ቤተሰብ ሆኑ እና ጽናት ክፍል አምሳ ይዤ መጥቻለሁ ማለት በባለፈ እንግዲህ ሀሴት ወይም አዲሷ የኪራ ጭኛ እንደምትመጣ ተነግሯቸዋል ማለት ነው ጽናት ይም እንግዲህ የኪራ አባት ፍቅር እንዲይዛቸው እንድታደርግ አግባብቶ ቃል አስገብቷስ ነበር ማለት ነው ባለፈው ክፍል ላይ እና አሁን እንግዲህ ሀሴት መታለች ማለት ነው። እና ኪራም እንግዲህ ከአልጋው ላይ ቁጭ ብሎ ጽናትዬ ለምንድን ነው የተቀየርሽብኝ ምናምን እያለ እየተከዘ ነው እየተጨነቀ ነው፣ በሀሳብ እንትን ብሏል ማለት ነው። ለምንድን ነው መንገር አለብሽ፣ ለምን ከኔ መራቅ እንደፈለግሽ ምናምን እያለ በጣም ከፍቶታል። ኪራም አዝኗል ማለት ነው። ጽናትዬም እንግዲህ ኪራ ከእሷ እንዲርቅ የምታደርግበት ነገር ደርሰ ባይልም ባለፈው ነገር በፍረከኛ ልጅን አጥቻለሁ በእናንተ ምክንያት እያለች ባለፉት ነገሮች በጣም እየወቀሰችው እና እሱን እያሳመመችው ያለችው ማለት ነው። እና እንግዲህ አባትየውም ጽናትዬን ጠርቶ ምንድን ነው ሁሉም ሙሉ መሆን አለበት ምናምን ብሎ እንትን አላት ማለት ነው። ከዛም በኋላ አይ ሁሉም ሙሉ ነው ተሰናቷ ምናምን አለች ጽናትየም ማለት ነው። እና ከዛም በኋላ ቡና ለቀራር በቃ ስትል አይ ሀሴት ቡና አትወድም አላርጅክ አለባት ምናምን ያለ አላርጅክ አለች ማለት ነው ጽናትዬ። ከዛም በኋላ እንግዲህ ወደ ኩሽና ገብታ ኪራኮ ቡና ይወዳል። ከቡናው ሽታው ነው እንትን የሚለው ምናምን እያለች እንትን እያለች እያለች ምሮ መጣች እና ና ነው ምናምን አለቻት ማለት ነው። ከዛም በኋላ ምንሆን ስትላት ስኒዎችን ሁሉ መከራቸውን አበላሻቸው እኮ ምናምን አለቻት። ከዛም በኋላ ወጡ ምናምን ብላ እንትን አለች ማለት ነው። እናም በኋላ እንግዲህ እሷ ገና ሳትመጣ እንግዲህ ቅናቷ ጀመራት ማለት ነው። ፅናት በጣም ቀንታለች። እዛም በኋላ እንግዲህ ሀሴት መጣለች። ምግብ ቀርቦላቸው ምናምን እየበሉ ነው። እዛም በኋላ ውሃም ያመጣልኝ ስትል እኔ ያመጣልሻለሁ ሲላት ኪራ ማለት ነው። ወንድ ልጅ ኩሽና አይገባም ምናምን አለች ማለት ነው። እና ትከሻውን ቸብ አደረገችው ማለት ነው። ከዛም በኋላ ኪራ ራሱ እንትን አላት ማለት ነው። አይ የው እንደ ወንድ ነሽ እንዳ ማለት ነው። እነ ካደረጋት ማለት ነው። ከዛም በኋላ አዎ አባቴ አራት ሴት ልጅ ቢወልድም እኔን ግን እንደ ወንድ አድርጎ ነው እንትን ወንድ ቢያደርገ የራሱ ደስ ባለው ምናምን እያለች ነበር ማለት ነው። ሀሴት እንደዛ እያለች እያወራቻቸው ነበር። በቃ ሂደህና ውሃ አምጣልኝ ብላ መጨረሻ ላይ አዘዘችው ማለት ነው። ከዛም በኋላ ውሃ ማምጣት ሲሄድ ደረጃ ላይ ከጽናትዬ ጋር ተገናኘ ማለት ነው። እዛ ጽናትን ምንድነው ስትለው ውሃ ውሃ እንትልላል ለማን ስትለው እንደ ወንድ አድርጎ ነው ሀሴት እና ምን ለእንግደው ሲላት፣ ማለት ነው እንግዳ መጣ እንዴ ምናምን አለች ፅናት። ይሄ ደግሞ ማለት ነው አይ ሀሴት ስላት እና እንዴ እሷን የመሰለች ቆንጆ ነው እንዲ እንደ ወንድ አድርገን ትንገል ይቅር ይበለ ምናምን አለችው ማለት ነው። በለች በቀን እመጣላታለሁ ብላ ሄደች ማለት ነው። እና ውሁልታ መጣ ሄደች። ናሆምና እንተና ምሩም ደሞ ቁጭ ብለው እያወሩ ነበር። ወክ ዘህይ ወጣ ምናምን ስትለው አይ እንተና ላይ ምናምን ሲላት ደብሮኛል አለችው። ከዛም በኋላ ጽናት የለች እንዴ ምናምን እያለች ነበር መኖር አለች። ግን በድኑ ምን ያለች ምናምን ብላ ነገረችው ማለት ነው። እዛም በኋላ እንደው ከዚህ ቤት መንፈስ ገባ እንደ እያለ ነበር ማለት ነው። መንፈስ ያነቃቃም ብለ ያል ነበር እንደ ስትለው እንደውም መንፈስ ገባ እንደ እያለ ቀልዱን ስንትና አለ እና ትቀልድብኝ እያለች ነበር ማለት ነው። እና ጽናት ይምው ነው ያው ቤት ትኑር እንጂ ያው እንደላለች ማለት ነው። ከቀልቧ አይደለችም ማለት ነው። በመንፈሷ ምንድር ሲጠሯት ትሰማ ምን በቃ እንትን ብላለች ማለት ነው። በደመ ነፍስ ነው የሚባል በደመ ነፍስ ነው የምትጓዙ ዝም ብላ ማለት ነው። እና እንደዛ ላይ ናት ያለችው። ከዛም በኋላ እንግዲህ እንደዛ እያሉ እያወሩ እያለ አባት ዬውም እንግዲህ ደውሎ ደግሞ ለሀሴት አባት እያወራው ነበር። አድጋለች፣ ይተዋወቃሉ ምናምን እያለ እያወራቸው ነበር። ወጣቶች ናቸው እያለ እያወራቸው ነበር። እና ደግሞ ሀሴት ደግሞ ግድግዳው ጋራ እንደ ቦክስ እየተጫወተች እያለን አሁን መጣና ምን እያደረግሽ ነው ምናምን ብሎ እንትን አለባት ማለት ነው። ከዛ እኔ ስናደድ ንዴቴን የምወጣው በዚህ ነው ምናምን እያለችው ነበረ። አንዳንዶች መጠጥ ውስጥ እንደዚህ እንደዚህ እያለች እንትን አለች ማለት ነው። እኔ ግን በዚህ ነው የምወጣው እያለች እንትን ትላለች ማለት ነው። እዛም በኋላ ነሆም በይ ብሎ እንትን አላት ማለት ነው እና ሁለ ነገሯ እንደወንድ ነው እንትኗ ማለት ነው። ኪራ ራሱ ተኝቶታል ደግሞ ደሞ ምንድነው ወንድ ልጅ እንደዚህ እንቅልፋ መሆን ምናምን እያለችው ነበረ ማለት ነው። ብቻ እሷ አክቷ ልክ እንደ ወንድ ነው ማለት ነው እና ደሞ አልጋሌ ቁጭ ብላ ታስታውሳለህ ልጆች እያለን ምናምን እያለች ደግሞ ያን እያወሳች ልታወጋውም እያሰበች ነበረ ማለት ነው። አባት ሽ እኮ ምናምን እያለ ስለሱም ደግነት እያወራት ነበረ ማለት ነው። ቅዱሳን ምርና ያለ እንደዛ እያለች ተናደደች እሷም አለ አባቴ እኮ እንደዚህ ቁጡ ነው ብሎ እንትን ሲላት ማለት ነው እሷ እንትን አለች እና ተናደደች ማለት ነው እኔም በአባቴ ጀግንነት ምናምን እያለች እሷም የአባታን እንትን እንትን አለች ማለት ነው እዛም በኋላ ጠዋት 11 ሰዓት ነው የሚነሳ ምናምን አለችው ማለት ነው እና ሰዓት ነው ምነሳ ሰው ጥሩ እንትን ለማለት እንግዲህ በጧት መነሳት አለበት ምናምን እያለችን ነበር ማለት ነው እና እሱን ራሱ ፍድሙ ስታበለው ነበር ወንድ ልጅ እስከዚህ ሚተኛ ታዳስ ምናምን እያለች ፍድሙ ስታበለው ነበር ማለት ነው እና ደግሞ እንግዲህ ሀሴት ደግሞ ሴት ገምታት፣ ምን አይነት ሰው ትመስላችኋል? እኔ ግን የባሰች ነው የምትመስለ፣ የባሰች ደረቅ ነው ስመለክታት ትመለክታት እና ሳያት ማለት ነው

እና ሆም ላይንት ያለች ይመስለኛል ዝም እየስመለከታት ማለት ነው። ከዛም በኋላ እንግዲህ እያወሩ ያሉ ሲወጡ ከጽናት ጋር ይገናኛሉ ማለት ነው። እዛም በኋላ እንግዲህ አንቺ ደግሞ እዚህ ምን ትሰሪያለሽ ምናምን እያላት ነበር እና ሳሎን ብርድ ልሳምጥ ስጠብቅህ ምናምን እያለች ነበር። የኔ ቅናተኛ እያለ ማለት ትናለ ለምንድን ነው የምቀነው? ትላለች ያስነቃባት እንኳን ማለት ነው እንትን ለማለት ትሞከራለች ማለት ነው። እዛ የምተኛ ከሆነ እኔ ሊሄድ እያለችው ነበረ። ከዛም በኋላ ለምንድን ነው የምትደቂኝ ያስቀየምሽ ነገር አለ ወይ እያለ ሲጠይቃት አሁንም ሳት መልሱለት ልትሄድ ሳለ መጣችና ምንድነው ምትንሾካሾኩት ምናምን ሁላ ሀሴት የመጣችባቸው ማለት ነው። እሷም ጋሽ እንዳይሰሙ እንዳንራብሻቸው እያለች ነበር። እንደዛ ስትላቸው እንግዲህ ሀሴት መጣ እንትን ብላቸዋለች ማለት ነው። እናም ከጋሽ የበለጠ የበለጠች እያላት ነበር እሷ ነው ማለት ነው። እና ብቻ እንትን ነው አልጋ እኮ እንደዚህ ነው ብቻ ሌት ያለች ናት ይችኛዋ ሀሴት ደግሞ ማለት ነው። እና እንግዲህ እራሱ ስላልበላሽ ነው ምናምን ላምጣልሽ ስትላት አልጋ ማሳረፊያ እንጂ ለእንትን አይደለም ብላ እንግዲህ ለማንኛውም ደህና ደሩ ብላቸው ሄዳለች ማለት ነው። ልክ እንደተመለከት ተመለከት ነው እና ከዛም በኋላ እንግዲህ እጽናት የምስራ የሚየሰረው ነው ወደ ኩሽና ሂዶ እሷን ለማናገር እየሞከረ ነበረ። እሱ ለመቅረብ እየሞከረ ነበር፣ እሷ ግን እንትን እያለችው ነው። እሱ ምን አጥፍቼ ነው ምናምን እያለ እንትን ይላታል። እሷ ግን የትኛውን ጥፋት እንትን ልበልህ እያለች እንትን እያለችው ነው። ብዙ ታግሷታል። እሷ ግን ቀጠለችበትና መጨረሻ ላይ እሱ በጥፊ መታት ማለት ነው። እኔ ግን ከዚ ላይ በጣም አናደኛለች ፅናትዬ፣ ማለት ነው ቅጭኝም እንትንም ቢሆንም እንኳን ማለት ነው። እሷ እንዲርቃት በምታደርግበት ምክንያት እሱን በሚጎዳ ሳይሆን የሆነ ነገር በማድረግ እንጂ እንደዚህ ያለፍን እንትን እያነሳች አይደለም። እሱም እንዲያውም በመጠጥ ብሸሸግ ይሻለኛል እያለ ነበር። ዙሮ እንግዲህ ወደ ድሮው እንትኑ እንዲመለስ ሊሆን ነው ማለት ነው። ከዛም በኋላ ደግሞ እሷ ደግሞ ከተናገረች በኋላ የጸጸት ስሜት ወይም እንትን ስሜት ይሰማታል ማለት ነው። እና የምትናገረውን ነገርም አታውቅም እሷ ማለት ነው። አሁን ላይ ያለችበት ሁኔታ የአባቱ ንግግር ብቻ ጭንቅላቷ ላይ ስላለ፣ ኪራን በጣም እየጎዳችሁ ነው ያላችሁ እና ጽናት አሁን የቤቲ እንትን ነው ከጽናት ላይ መጥቶ ተሰቅሎባት ያለ ማለት ነው። እና ብቻ በጣም እንትን ብላታል። እዛም ባለምን ሰው እራሱ እርቦና በጣም እንብላ ብለው ሲሄዱ ግን ኪራን የገጠመ እንግዲህ ጭቅጭቋ ነው ማለት ነው። ጽናት በጣም እንትን ብላለች። ቆጥ ሆና ብታለች፣ ፀባይ ተቀይሮባታል ማለት ነው። እና እንግዲህ እና ሆምም በቃ እርቦት ነበር። ጽናትም እንግዲህ ኪራን እንደዛ ጋር አባራ ሰደዋለች። እና ሆም እየጠበቀ እያለ እንግዲህ መጥቶ እርቦት ነበር፣ ምናም ስለክ ወይኔ እያለች ጽናትም እንትን አለች ማለት ነው። እና ብቻ ከባድ ነው እንግዲህ ጽናትዬም፣ አይዞሽ ቻይው። ዛሬ ሳይቀራረቡ እንደዚህ የሆንሽው እየተቀራረቡ በመጡ ጊዜ ምን ልትሆን ነው ማለት ምን ልትሆን ነው? በዛ ላይ ደግሞ አባትየው ራሱ የሆነ ነገር ሳያይ የሚሄድ አይመስለኝም። ሳያው አዝማሚውም ማለት ነው ይቆያል ገና ግን፣ እንደኔ እንደኔ ሀሳብ ግን የኪራ እናት ወይዘሮ አስቴር ማለት ነው ጽናትን በጣም ስለሚወዷት ጽናትን ለኪራ ይመኛሉ ብዬ ነው የማስበው። ማለት ነው ይህ ሀሳብ ነው እንግዲህ። ምክንያቱም በጣም ትወዳታለች፣ እቃዎች አሉ፣ በስነ ስርዓት ቤት ይንዛልኛለች፣ እንደዚህ ያደርጋልኛለች እያለች ነው። ከዛ በላይ ደግሞ ኪራን ደግሞ አደራ አደራ የምትላት ለሷ ነው ማለት ነው። እንግዲህ አንድ ሰው ዝም ብሎ አደራ የሚልበት እንትን የለውም እንግዲህ በጣም ብትወዳት ብታምናት ነው እንጂ አደራ የምትላት። አንደኛ እንደታመመች ታውቃለች። ሁለተኛ ደግሞ አደራ የምትላት እሷን ስለምትወዳት ያላትን እንትን በጣም ስለምትወዳትና ልጅን ደስተኛ ታደርጋልኛለች ስለምትል ይመስለኛል። አደራ ያለች ማለት እዛ ጽናት እየራሱ የእናት አደራ አለብኝ እንትላለች ማለት ነው እና እና ኪራ እናት ፅናትን ለኪራ እያሰቡ ይመስለኛል። እንደኔ ሀሳብ የኪራ አባት ደግሞ እንግዲህ ክብር ምናምን ዝና እንደዛ ያለውን ነገር ነው። አክቷን እንኳን እያያት ሴትን ለልጅ አትመጥንም ብሎ እያሰባ አይመስለኝም ማለት ነው እና ፅናትን እንዲያውም እናሁ ምናምን ማለቴ ክብሮም ስላንቺ ጥሩነት ብዙ አውርቶኛ ምናምን እያለ ሲላት ነበረ አይ እንደዚህ አላልንም እያለች ፅናትን እያለች ተመልክተናል እንግዲህ ቪዲዮ ላይ እና ውድ ቤት ሰዎች በሌላ በክፍል አምሳ አንድ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ ስለነበረን ቆይታ እግዚአብሔር አምላክ ያክብርልን መልካም ቆይታ